ጓደኝነት ምን ያህል ደግሞ ከባድ እንደሆነ ሁላችንም የዘነጋነው ሐዲስ ነው። የሚገርማው ቀጥሎ ያለው ሐዲስ ጓደኝነት ምን ያህል እንደዘነጋን የሚነግረን ሐዲስ ነው። ሶስተኛው ሐዲስ ነቢዩ ዓለይሂ ሰላት ወሰላም አንድ ወጣት መጦ ምን አላቸው፣ አንቱ የአላህ መላክተኛ ሆ፣ ብዙዎቻችን ወላ የተቸራፉ አባቴ ሞተዋል፣ ከአሁን በኋላ አባቴ በእኔ ላይ ምን ሐቅ አለዋል ብሎ ጠየቃቸው። አሁን ጓደኛ ተራ ይመስለን እንዳል ሐዲሱ ግን በጣም ከባድ ነው። አባቴ አባቴ ሞቷል። እስካሁን ስኸድመው ነበር። አሁን ግን ቀብር ያለው አባቴ ካሁን በኋላ በኔ ምን ሐቅ አለው አላቸው። ሁለን ነገር ነገሩት። አንደኛ ዱዓ ልታረግለት ረቢ ረሐምሁማ ከማ ረባያኒ ሰጊራ ጌታዬ ወይ በልጅነቴ እንዳዘነልኝ አባቴ አንተው ቀብር አስተኝተዋልና እዘንለት። ሁለተኛ ምን አሉት? የአባትህን ጓደኛ ወዳጅ ልትቀጥል አሉት። እያችት ምን ያህል ከባድ ብሎ የአባትን ጓደኛ ልትቀጥል ነው አሉት። አባትህን ቀበርከው ማለት ትልቅ ሐቅ አለ። የሚቀጥል ማን ያ መጦ የሚዘያየሩት የነበረው ሲሄዱ አብሮ የሚጫወቱ የነበሩ ሲመጡ መስጊድ አብሮ የሚመጡ የነበሩ ሽማግሌ ቤታችሁ ለእህት ሲመጣ ለአንተ ሲሄድ አብሮ የሚሄዱ የነበሩ ጓደኛ፣ ያ ሀቅ አለብ በአብዛኛውን እየዘነቀሩ ድንገት ልናስታውስ እንችላለን። ግን የአባት ጓደኛ መቀጠል ብዙቻችን የለመርነው አደለም። ሞታው ሶስት ቀን አብሮ አለ ትተንዋ በሆነ አጋጣሚ ያ አባት ጓደኛ ከሞተ ለቅሶ ትደርሳለ እንጂ ሄደ፣ አሰላሙ አለይኩም ሐጂ እንዴት ኖት? የማሐመድ ልጅ ነኝ እንዴት ነው ሰላም ነው ማለት፣ ሰውየው ላይ ራሱ የሚፈጠረው ስሜት ቀላል ነገር አይደለም። የበለጠ ስሜታቸው እየጨመረ ነው የሚመጣው። ምን ያህል የአባቶቻችን ሐቅ የረሳ ነው መሆኑ። እዚህ ዱዓ ላይ ግን አለ ዑምራን ብታረግለት፣ ሐጅን ብታረግለት፣ ጉድጓድ ዱዓን ብትቆፍርለት፣ መስጊድ ብታሰራለት፣ አንድ ቁርአን ገዝተ መስጊድን ብታስገባለት፣ ሁሉም ትችላለ። ባንተ የማይደርሰው ነገር የለን። አባትህ ባንተ የማይደርሰው ነገር የለን። ዱዓ ሲባል በዱዓ ብቻ እንዳዘጉት ማንኛውም መልካም ነገር ለአባታችን ብለን የምንቀጥላቸው ነገሮች አላህ ሱብሓነሁ ወተዓላ ያን ሰደቀቱ ጃሪያ እኛን ይቀበለናል ማለት ነው። ስለዚህ ጓደኝነት የሚለው ከሞተም በኋላ የሚቀጥል መሆኑን ነቢዩ አለይሂ ሰላቱ ወሰላም በዚህ ኃዲሳቸው